በእርግጥም እንደ ተጠበቀው ህወሓት ተቃውሞውን አሰምቷል። ከአራት ኪሎ የመጣው ትዕዛዝ መሰል የአስተዳደር ጥቆማ ሂደትንም ፕሬዚዳንትንም ለመምረጥ ለብቻ የተደረገና በማናለብኝነት የራስ የሚባልን ሰው ለመሾም የታቀደበት ነው ያለው የደብረ ጽዮን ቡድን መግለጫ። ይህ ደግሞ ክልሉን ወደ ዳግም አለመረጋጋት የሚከትና አዲስ ጦርነት የሚያዋልድ ነው ብሎታል። እንዳልዳነ ቁስል እየሰፋ የፖለቲካ ተዋንያኖችንም እያበዛ ሄደው የትግራይ ፖለቲካ ዛሬም ከድህነት ይልቅ ችግርን ከመወያየት ይልቅ ጦር መስበቅን አማራጭ አድርጎ ቀጥሏል። ወርቅ ስልጣንና መሰል ጥቅሞች የተደራረበባቸው የጦርና የሲቪል አመራሮችም ሚሱ ከአዲስ አበባ የተቀረውና አንጋፋው የክልሉ ሊቅ ደግሞ ከመቀለ ሆነው መራኮታቸውን ሊያቆሙ የፈለጉም አይመስሉም። ሁሌም እንደሚባለው በምቾቶቻቸው ላይ ሸፍተው በድሎቶቻቸው ላይ ያመፀው ተዋጋሊን ሲሉት የነበረ እንደ ጀን ህዝብ ስነ ልቦናውን ጠግ ነው። የተሻለ የኑሮ ደረጃ ይሰጡታል ተብሎ ቢጠበቅም እነሱ ግን ከቁጥር እንዳልካተቱት በልቦናቸውም እንዳልጻፉት እያሳዩ ነው። ከሁለቱ ቡድኖች የእርስ በርስ ፍትጊያ የራሱን ፖለቲካዊ ጥቅም ለማግኘት እየዳከረ ነው በሚል ወቀሳ ሚቀርብበት የፌዴራል መንግስት በኢሜይል ያሳወቁኝ ያለው የአዲስ ፕሬዚዳንት ሹመት ቀጣይ ምን ይዞ ይመጣል? ከክልሉ ጄኔራሎችና የጦር አመራሮች ጋር የተገባው ሰሞነኛ ሰጣ ገባስ ወደ አዲስ የቀውስ ምዕራፍ የሚያሸጋግር አይሆንም? ሆይ ማንም ፕሬዚዳንት እንዲሾምልን አንፈልግም የሚለው የነ ታደሰ ወረደ ንግግርስ ነገ ጦር የሚያማዝዝ ከባድ ችግር ይዞ እንደማይመጣስ ምን ዋስትና አለ የሚሉና ተያያዥ ጉዳዮችን በአዲስ ማለዳ ትንታኔያችን የምናስዳምጣችሁ ይሆናል። እንደ ተለመደው ሁሉ አብራችሁን ስትቆዩ የሚባክን ደቂቃ የሚያልፋችሁ ሴኮንድ እንደማይኖርም ከወዲሁ በመተማመን ነው። ህወሓት፣ ጠቅላይ ሚኒስትሩ ለቀጣይ የትግራይ ጊዜ አስተዳዳሪነት በኢሜይል ጥቆማ ስጡኝ ማለታቸውን ለመቃወም ሰዓታት ብቻ ነበሩ ይፈጁበት እኛ ጄኔራል ታደሰ ወረደ ፕሬዚዳንት አድርገን ሾመናል፣ ነገር ግን የፌዴራል መንግስቱ ችላ ብሎታል ያለው ህዋት መንግስት የፕሪቶሪያውን ስምምነት በመጣስ የትግራይን ህዝብ ትዕግስት እየተፈታተነም ነው ብሎ ድርጅቱ ባወጣው መግለጫ ሲቀጥልም፣ የኢትዮጵያ መንግስት አሁን የተኩስ አቁም ስምምነት መንፈስ እና ይዘትን ወደ ጎን በመተው በተዋዋይ ወገኖች ጋር ስምምነት ሳይሆን ተገቢ ባልሆኑ ህጎች ብቻ ለመወሰን እየሰራ ነው ሲልም የመግለጫ ወቀሰውን አቅርቧል። በፕሪቶ የመሶሪያው ስምምነት አንቀጽ አስር መሰረት የትግራይ ጊዜ አስተዳደር የተመሰረተው በዋትና በኢትዮጵያ መንግስት ድርድር ነው ያለው መግለጫው። ስለዚህም ይላል፣ በትግራይ የተቋቋመው ጊዜ አስተዳደር የፕሪቶሪያ ስምምነት ውጤት እንጂ የኢትዮጵያ መንግስት ብቸኛ ውሳኔ አይደለም። ሆኖም ይህንን የሚጥስ ግልጽ እንቅስቃሴ እያየን ነው ብሏል። ከቅርብ ጊዜ አቶ ዲላል ሲቀጥል የኢትዮጵያ መንግስትና ህወሓት ህወሓት ከስልጣን መወገዱን ተከትሎ በጊዜያዊ ፕሬዚዳንት መተካካት ላይ ውይይት እንዳደረጉም አስታውሷል። በጉባኤው የእስካሁኑ ጊዜ አስተዳደር የስራ አፈጻጸም የገመገመ ሲሆንም ጊዜ አስተዳደሩ ፕሬዚዳንት ለመቀየርም ተስማምቷል። ስለሆነም የህዋት ማዕከላዊ ኮሚቴ ጀነራል ታደሰ ወረደን በፕሬዚዳንትነት እንዲሾም ወስኗል። ነገር ግን ከጠቅላይ ሚኒስተር ጽህፈት ቤት የቀረበው የአስተያየት ጥሪ ስምምነቱን ችላ ብሎታል ነው የተባለው። ፕሬዚዳንቱን የመሾም ስልጣን የጠቅላይ ሚኒስትሩ ብቸኛ ውሳኔ መስሎ የፕሪቶሪያው ስምምነትን ስለሚጥስ ተቀባይነት የለውም ያለው ህዋት እንደዚህ አይነት ኢሰብአዊ ድርጊቶች የፕሪቶሪያ ስምምነትን ብቻ ሳይሆን ዓለም አቀፍ ሕግን የሚቃረናሉ በተጨማሪም የህዝቡን ሰላም ለማደፍረስና ግጭት ፈጣሪ እንቅስቃሴዎችን ለማከናወን እርሾ ይሆናሉ፣ በአስቸኳይ መቆም አለባቸው ሲልም አድማሱን እያሰፋ ተዋናያኖቹንም እያበራከተ የመጣው የመቀለ ፖለቲካ በኤርትራም በፌዴራል መንግስቱም ብቻ ሳይሆን አጠቃላይ ቀጠናዊ ውጥረትን ይዞ ሊመጣ ይችላል የሚለው ስጋት ደግሞ የብዙዎቹ ነው እንደቀጠለ ከሳምንታት በፊት የጸጥታ ቢሮ ኃላፊ ጄኔራል ታደሰ ወረ ከአቶ ጌታቸው ውሳኔ በተቃራኒ የቆሙበትን መግለጫ በሰጡበት ወቅት ጊዜ አስተዳደር አመራሮችን መሾምና መሻሩ እንዲያቆምም በይፋ መጠየቃቸው ይታወሳል። በትግራይ ክልል አንዳንድ ሰዎች ስልጣናቸውን ተጠቅመው ሌሎችን ከኃላፊነት ለማሰናበት እንደሚንቀሳቀሱ የጠቀሱት ጄኔራሉ ይህ ነገር ቁሞ ችግሮችን በሰላማዊ መፍትሄ በንግግር እንዲፈታም ፍላጎታቸው መሆኑን አመላክተው ነው። አቶ ጌታቸው ግን ከሰሞኑ የትግራይ ክልል የፖለቲካ ቀውስ የሚፈታውና በጊዜ አስተዳደሩና በዋት መካከል ያለው ክልሉን የናጠ ክፍፍልና ፍትጊያ የሚቆመው ህዋት ዳግም ጠቅላላ ጉባኤ በማድረግ ህጋዊ አሰራሮችን በተከተለ መንገድ ምርጫ ሲያደርግ ብቻ መሆኑን መናገራቸው ይታወሳል። ልጃቸውና የልጃቸውን አባት በትግራይ በተካሄደ ጦርነት ማጣታቸው ምንም የማያገኘው ሰማዕታት ነው። በእኔ ላይ ብቻ የመጣ ሳይሆን በመላ ትግራይ ላይ የወረደ የጭካኔ በትር የጠየቀ መስዋዕትነት ነው በማለት ከሰሞኑ መሆኑ ሲናገሩ የተደመጡት የዋ ጽሕፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪ ነው፣ በትግራይ ላይ ጦርነት ለማድረግ አንዳችም ምክንያት እንዳልነበረ ሲሞግቱ ተደምጧል። የፕሪቶሪያ ስምምነት አንዳንድ ያልጠበቅናቸውና ያልገመትናቸውን ጉዳይ ይዞ የተፈረመ ሰነድ ነው ያሉት ፈትለ ወርቅ ካለው ጠቀሜታ አንጻር በሂደት እየታረመ ይሄዳል በሚል ወደ መቀበል እንደ ገቡም ጠቅሷል። ስምምነቱ በውስጣችን የተፈጠረውን ክፍፍል አልፈጠረውም ሲሉም የተደመጡት አንጋፏ የድርጅቱ ፖለቲከኛ ጊዜ አስተዳደሩ ስምምነቱን በትክክል ባለመፈጸሙና የትግራይ ጥቅምን ባለማስጠበቁ ነው ችግር የተፈጠረው ብለዋል። የእነሱ ተወካይ ከኤርትራ ተወካዮች ጋር መነጋገሩን የጠቆሙት ፈትለ ወርቅ የሚሆነው በጠቅላይ ሚኒስትሩና በፌዴራል መንግስቱ ይሁንታ መሆኑን ተናግረዋል። ይህ ማለት ከዚህ በፊት በክልሉ አንጋፋ ሊቃን ዘንድ በመደባበስ ሲነሳ የነበረው ከኤርትራ ጋር ንግግር አለ የሚለውን ነገርም ያስረገጠው ነው ተገኝቷል። ይህ በእንዲህ እንዳለ ታዲያ አሁንስ ነገሮች በምን አይነት አግባብ ነው የሚሄዱት? በእርግጥስ ህዋትና የጊዜያዊ አስተዳደሩ አልፎ ተርፎም የፌዴራል መንግስቱ ግንኙነት በምን አይነት አውድ የሚቃኝ ነው የሚለው ጥያቄ እንደሆነ ነው። ህወሓት ሰሜን ኢትዮጵያን ላካለለው ለትግራይ ጦርነት መፈንዳት መንስኤ ነው የሚለው ጉዳይ የህወሓት አመራሮች ሲቀበሉት አይሰማም። ኤርትራ በጦርነቱ እንድትገባ የጋበዘው ራሱ ህወሓት ነው የሚለውንም አይቀበሉትም። ይህ ጦርነት በሚሊዮን ሰዎችን ማስፈጀቱን በማስታወስ ለዚህም ምን ያህል ኃላፊነት እንደሚወስዱ የተጠየቁት ወይዘሮ ፈትሎወርቅ ይህ ጥያቄ የሚነሳው አጥፊዎቹና በትግራይ ላይ የዘመቱትን ነፃ ለማውጣት ነው ሲሉም ውድቅ አድርገውታል። በእርግጥም ሕወሓት ይህንን ያደረግኩት ሕዝቤን ነጻ ለማውጣት የተከበብኩበትን ነገር ለመስበር ነው ቢልም አሁን ድረስ እልቂት ለጠመቀ ግጭትንም ላረቀቀ የክልሉ ቀውስ ግን ከተጠያቂነት አይድንም የሚሉት በርካቶች ናቸው። በዚህ ሂደት ውስጥ ታዲያ አሁን ላይ በጠቅላይ ሚኒስትር ጽህፈት ቤት በኩል የቀረበው አማራጭ በፌዴራል መንግስቱ በኩል ፕሬዚዳንት ለመሾም የሚካሄድበት ርቀትን አይቀበሉትም የሚለው ስጋት ሌላ ጦርነት እንዳያዋልድ ሁሉንም ያሰጋው ሆኗል። በእርግጥስ በዚህ አይነት አካሄድ ምን አይነት ነገሮች ሊከናወኑ ይችላሉ? ይህ ባየውንስ ምን ይመጣል? የሚለው የብዙዎች ሆኗል። በውጭም በውስጥም የጦርነት ስጋት ያረገዘው የትግራይ ክልል ብቻ ሳይሆን ለኤርትራ ቅርብ የሆኑት የአማራና የአፋር ክልሎች፣ አልፎ ተርፎ በቀጠናው ያለው የስጋት ደመና ያንጃበበባቸው በርካታ አካባቢዎች ናቸው። የሱዳን ትርምስ የሶማሊያ እንደ ወትሮ ሁሉ አለመረጋጋት ታክሎበት ደግሞ የኢትዮጵያ ችግር የቀጠናውን ችግር በምን አይነት አውድ ሊያመሰቃቅለው ይችላል የሚለው አሁንም ጥያቄ ነው። የአማራ ክልሉ ጦርነት ገና ሳይበርድ በትግራይ በውስጥ የፖለቲካ ሽኩቻዎች እርስ በርስ ግጭት ቢፈነዳ፣ ወይም በትግራይ ድንበር በኩል በኤርትራና ኢትዮጵያ መካከል ጦርነት ቢጨመር አጠቃላይ ቀጠናው ወደ የት እንደሚያመራ ማንም አያውቁም። ከሶማሌ ክልል ጋር የመሬት ይገባኛል ግጭቱን ገና ያልፈታው እንዲሁም ከጅቡቲ በኩል ድንበት ተሻጋሪ ግጭቶች ከቅርብ ጊዜ ወዲህ እያስተናገደ ያለው የአፋር ክልልም ቢሆን ለአሰብ ወደብ በቡሬ በኩል አዲስ ጦርነት ቢከፈት ወደ ምን አይነት ቀውስ እንደሚያዘግም ማሰብም ከባድ ይመስላል። በዚህ ሁሉ ሂደት ውስጥ ግን አሁንም የጀመረው የክልሉ ባለሥልጣናትና ሊቃን ሽኩቻ መፍትሄ ያበጃ አይመስልም። በትግራይ ጦርነት የሚጀመረው ችግር በሁለት አመራሮች መካከል ወይም ደግሞ በሁለት ቡድኖች መካከል የሚጀመር ችግር አድማሱን እያሰፋ ኢትዮጵያንም ቀጠናውንም ወደማያባራ ያባራ ስጋትና የጦርነት ደመና እንዳይከት ግን የብዙዎች ስጋት ሆኖ የተቀመጠ ጉዳይ ነው። ይህንን እንዴት ታይቷል የሚለው ግን የታሰበበት አይመስልም። ይህ አዲስ ማለዳ ነው።